ሲሆን እያንዳንዱን ጉድ ብታውቁ ነው። ሱብሃንአላህ፣ ነቢዩ ስንት ጉድ ነው የሚያውቁት። ጀሃነምን አላህ አሳይቷቸዋል። ጀሃነም እርስ በርሱ ሲባላ ወላፈሉ ከሩቅ ሲጋረፍ የአላህ መልሰኛ አይተዋል። ሰው ነው የሚገባበት። የምድር ተራራዎች እኮ አጠቃላይ ተሰብስበው ጀሃነም ውስጥ ቢገቡ ሰቀር ውስጥ ቢገቡ እኮ ልክ እሳት ላይ ላስቲክ ወይም ፌስታን ነገር ስታስጠጉት ኩንትር እንደሚለው ይኮማተራል። ታዲያ የትኛው አካላችን ነው የጀሃነም እሳት የሚችለው? ነቢዩ አያችሁ፣ ይሄ ነው እኔ ማውቀውን ብታውቁ ኖሮ አሉ እኔ ማውቀውን ብታውቁ ኖሮ ነው። ለደሂክቱም ቀሊላ ትንሽ ትስቃላችሁ፣ ወለበከይቱም ከሲራ ብዙ ትስቁ ነበር። ትንሽ ትስቃላችሁ፣ ብዙ ታለቅሳላችሁ አለ አላህ ነው። ዛሬ ተቃራኒ ነው፣ አይለኝም ተቃራኒ ካለቀስም እሱ ለምን ብለን እናርክሳለን? ከዛስ ምን አሉ? ወለ በከይቱን ከሲራን አሉና ወማ ተለዘዝቱም ቢንሳኢ በሴቶቻችሁ አለል ፍሩሺ ፍራሻችሁ ላይ አልጋችሁ ላይ ሆናችሁ ስሜትን ማጣጣም አትችሉም ነበር ወለ ኸረጅቱም ኢለ ሲዑዳት